ግን አንጠልጠል ፎውን ማስተርሽ ሲቀርብ፣ ዛሬ ሄጄ ነበር ፋርማሲ ማለት። በጣም አላስተዋላችሁ ነው። ምግብ ሊበላስ ምናምን፣ አይ ጨጓራ ነው ምናምን፣ እንደዛ ነው የመሰለኝ እውነት ለመናገር እና ዛሬ ግን እቺ ምና ሞከራና ችሳይ እርግዝና አንድ ይሄ ምን ያስጨደጋል ማዘር፣ ያልገባሁት ነገር አለ። ጊዮን እኮ በጣም ነው ያስጠነቀቀኝ። ገብቶኛል፣ ልጄ እኔ እርጉዝ ነኝ፣ ሁለተኛ ልጅ ላመጣ ነው እያልሽኮ ነው ነበር እንዳ። ታዲያ ይሄን ማን ይጠላል ልጄ? እልል እኮ ነው የሚያስብለው። ምን አገናኘው ከልጄ ጋር? ታዲያ እሷ አሁን አይፈልግም ጭራሽ። በቃ ባባ 3 ዓመት ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ ሆይ ያለው እግዚአብሔር ይመስገን። ትላንት በእርግጥ ቪዲዮ ሰርተንላችኋል፣ ደስ የሚል ከማቴ ጋር ከባሌ ጋር ያሳለፍነውን ውሎ አሳይቻችሁ ነበር። ዛሬ ግን ቤተሰቡ ውዲ በጣም ትልቅ ነገር ስለጨነቀኝ እንግዲህ ልቤን ራሱ ድክም እያለኝ ነው። አይገርማችሁም? በጣም ጨንቆኛል። ለምን ጌወን ወይም ባለቤቴ ያስጠነቀቀኝ ነገር ነበረ ግን ደግሞ እንደ ሴት ልጅ የሆነ ነገር ተፈጠረ እና አማቴን ልነግራቸው ነው ለጊዮን እንዲነግሩልኝ። እናንተ ፊት ነው የምነግራቸው። በቃ ዩቱበር ማለት ተመልካቾቹን እንደ አንድ ቤተሰብ አድርጎ ስለሚያይ ነው ሁሉ ነገር ሚዲያ ላይ የምናወጣው እና ቤተሰቦች እንደምታውቁት በአባዬ ሁለት ዓመት ካንዶር ሆኖታል እና ሁለት ዓመት ካንዶር ስለሆነው እኔ በእርግጥ በውልድ ደስ ይለኛል ጊዮን ግን ባባ፣ ቢያንስ ሶስት ዓመት ከስድስት ወር አራት አመት ሊሆነው ይገባል። የራሳችን ነገርም ሊኖረን ይገባል። ሁለተኛ ልጅ ለመውለድ ብሎ መድኃኒት እንደወስድ ነግሮኛል እና እኔ ደግሞ ይሄ የክንዱ ማለት ነው የሶስት አመት ከባለቤት ጋር ሄደን ያስደረግኩት እና እሱ ጭራሽ ነው ያልተስማማኝ እና ለእሱ ሳልነግረው አስወጣው እና ሌላ መድኃኒት ግን እወስድ ነበር። እንዴት እንደተፈጠረ ግን አላውቅም። እና ማይስትሬሽን አላየውም፣ ሁለት ወር ምናምን አልፎታል። ከዛ ደሞ ልቤን ያቅለሸልሸኛል፣ ምግብ ምናምን ስሰራ ይሸተኛል። እንዴ ምንድን ነው? በቃ ጨጓራ ይሆናል ምን ይሆናል ብዬ ዛሬ ፋርማሲ ጂ ቲን ምንድነው አምሳ ብር 20 ብር ምትገዛውን ጀመጥ ቼክ ሳረግ የእርግዝና ምልክት አየሁኝና በጣም ነው የደነገጥኩት። በጣም እንደምታዩ ፊቴ ሁላ በቃ ከማርያምን፣ በጣም ድንግጥ ስለደነገጥኩኝ በጣም ስለጨነቀኝ በቃ መተንፈሱን ላቅቶኛል። ልጅ ጥሩ ነገር ነው አውቃለሁ፣ ግን እሱ ስለማይፈልግ እና ማቴን ልነግራቸው ነው እሳቸው ለልጃቸው እንዲነግሩት እና ማቴን ጠርቼ በእናንተ ፊት ነው የምነግራቸው። ጊወን የለም ሲመጣ፣ በቃ ማወቅ አለበት። እርጉዝ ናችሁ መቼም በድብቅ ልትይዙ አችሉም። ለምን ከብዙ ነገር መጠንቀቅ ስላለ ያንን ያንን ነገር አልፈልግም ስል ወይ ደግሞ ስጠነቀቅ ይጠረጥራል። ሶ ማወቅ ስላለበት ለማቴ ልነግራቸው ነው ልጠራቸው ነው ቤተሰብ አብራችሁን ሆኖ ግን ውሃ ልጠጣ፣ በዛውን ጠርቄ እና ቤተሰቦቼ በስኔ ነው ጠጭ። ያለ ዛሬ ከአሁኑ እንግዲህ እያማረኝ ነው መሰለኝ፣ በዝን ውሃ መጠጣት አማረኝ።

እስኪ ቤተሰብ ቤተሰብ ምክንያቸው ምን እንዳልሻቸው አናውቅም። ቆየሽ እንዴ ከተቀመሽ እዚህ አካባቢ አንቺ፣ ዛሬስ ታያለሁ ታያለሁ። ዛሬስ ደህና ናችሁ ልጆች፣ እንዴት ናችሁ? እኛ ደህና ነን። የልጆች ቤተሰቦች፣ እናንተ ደህና ከሆናችሁ እኛም ደህና ነን። ምን ሆነሽ ነው አንቺ ግን? ፊት ይጨር ያለው ማዘርዬ፣ እንዴት እንደምናቀረብ ጠብቆኛል። ምን ማለት ነው? ከጌዮን ጋር እንደ አልተጣላንም ግን ጊዮን የማይፈልገው ነገር ተፈጥሯል። እና ለእሱ ከመናገር እርስዎ እንደናቴ ስለሚቀሉኝ እንደናቴም ስለሆኑ ሴትም ስለሆኑ ይረዱኛል እና ልነግሮት ነው። እና ለተመልካች ነገሪያቸዋለሁኝ፣ ምክንያቱም እነሱ የቤተሰብ አንድ አካል ናቸው። ብዙ ነገር ነው ሼር የምናረጋቸው። አልገባኝም አስታርቁኝ ማለት ታውቃላችሁ። አልተቃዳንም እና ምንድን ነው ማስታርቅሽ? ምን ተፈጠረ ደግሞ? ያው እርሱ እንደሚሉት ልጅ ድጋሙ ምናምን ይሉን ነበረ። እሱማ ማን ይጣላል? ከዛ ጊወን ደግሞ ምንድን ነው የሚሉት እናቴ ቤተሰብ ሰራ እናቴ ራሴ ነገር በደንብ የተሻለ ነገር ሳይኖረኝ በቃ ላይናችን ማረፊያ ዶሚ ካለ ልጅ አንልዱም ብሎ እንዶሚ እዚ ጋር የሚቀበረውን ወስዶ ነው ህክምና ሐኪም ቤት ያስቀበርልኝ እሱ ነው። እና እኔ አልተስማማኝም። ፊቴ እዚህ ጋ ምናምን ማዳ ታወጣብኝ እዚህ ጋ በቀሽታ ምናም ሲያወጣብኝ ለእሱ ሳልነግረው ሄድኩኝ፣ ሂዳ አስወጣሁኝ ማለት ነው። እና ዝም ብዬ ክኒን ምናም ነበር የምጠቀመው እና እንዴት እንደተፈጠረ አላውቅም። ምን ማለት ነው? ልቤን አንጠልጠልሽው። ጨርሽ እንጂ ቆይሽ እኮ እኮ እንትን ኔ ማስተር ሲቀርብ ዛሬ ሄጄ ነበር ፋርማሲ። ማለት በጣም አላስተዋላችሁ ነው እንጂ ቆም ምግብ ሊበላስ እንዲ ሲያስ ብለ ምናምን አይ፣ ጫጓራይ ነው ምናም እንላችኋለሁ። እኔም እንደዛ ነው መሰለኝ። ወመት ለማናገርና ዛሬ ግን እቺ ማሞከሪያ ማንጥቼ ሳይ እርግዝና እንደተፈጠረ ነው ያሳየኛልና ታዲያ ምን ያስጨነቃል እንጂ እኔ ይለኝ። አሁን ይሄ ምን ያስጨንቃል? ማዘር ያልገባሁት ነገር አለ ጊዮን እኮ በጣም ነው ያስጠነቀቀኝ ገብቶኛል ልጄ እኔ እርጉዝ ነኝ ሁለተኛ ልጅ ላመጣ ነው እያልሽ እኮ ነው እና ታዲያ ይሄንን ማን ይጠላል ልጄ እልል እኮ ነው የሚያስብለው ምን አገናኘው ከልጄ ጋር ታዲያ እሷ አሁን አይፈልግም ጭራሽ በቃ በአባ ሶስት ዓመት ከስድስት ወር አራት ዓመት ሳይሆነው እንደዚህ ነገር ለቀልድ እያልኩ ሞክረው ነበር እዚህ አወረዋለሁ አባ ግን ልጅ ብንወል ድጋሜ ምናምን ስለው ደሙ ነው የሚፈላው በጣም ነው አባቱ ምንድነው ደም የሚፈላው የእሱ ታላላቆች ስንት አሉ? ይሄ የሚቀበረው የሚወጣው የሚገባው የሚባል ነገር ሳናገኛ ልጅ ጥሩ ነው። ውለጂ። ምን አባቱንስና ምን አገባው እሱ። አንቺ ነሽ ሚስት። ባልሽን ማሳመን የምችው አንቺ ነሽ። የምን ቤት ቤት ሞልቷል አይደል? ዛ ሞክሬ ነበርኩ ማዘር። ካሁን በፊት እኔ አስፈቅጃው መውለድ ፈልጌ ነበር። እኔ ለምን ሴት ልጅ ነይ በወጣትነት የወልጄ ልጆች ማሳደግ ይፈልጋለው። ከዛ በኋላ የራሴን ስራ ብሰራ እንኳን ልጅ ወደ መውለድ ምናምን ልጅ መውለድ ምን ያህል እንደምፈልግ ያውቃል። ግን እሱ በጭራሽ ነው ያለው። በቃ አስጠንቅቆኛል፣ ባለፈውም ሰምተውታል። አነሚ እኔ የራሴን አሞኛል፣ ከዚህ በላይ መታመም አልፈልግም። ልጅ ሳላረግዝ አልቀርም አይደል ያልሽው። እልልኮን የሚያስብለው ይምጣ። ምን አገባውና ነው እሱ ለምን ወለድሽ ለምን ታረጊያለሽ ለምን እንዲታረጊያለሽ የሚል መብት የለውም ሚስት ብሎ ይዞ እስከተኛ ድረስ ልጅ መፈጠሩን አያውቅም እንዴ በቃ ማለት መርፌ ራሱ ወስዶ ስለሆነ ህክምና እንትን ያለው እንዴት ያን ይላል ያለኔ ፍቃድ በቃ ጊዮን ምንም ትንሽ ነገር ብትሆን እሱ ሳያውቅ የሆነ ነገር ካደረግኩኝ በጣም ነው የሚናደደው እና አሁን ፈራው ድጋሜ ትላንት ታርቀን ዛሬ ጸብ እንዳይፈጠር ቀስ አድርገው እኔ በሌለሁበት ልጄ ልጅ ለምን አትወልዱ ምናምን ብለው አስመምጠው ከዛ በቃ በቃ ቀስ አድርገው እንዲነግሩት ነው የምፈልገው። እሱ ጓ ብሎ ድጋሚ ወደ ጸብ እንዳንሄድ ነው። እኔ ማዘር የምር ልጅ ጸጋ ነው፣ ሀብት ንብረት ልጅ ነው። እኛ ስም ሀብት ንብረታችንን ጥለን ቁጭ ያልነው አልተጠቀመምበትም፣ ልጆቼ ብዬ ነዋል የመጣሁት። እኔ ንብረትን ትቼ ልጅ መድኃኒት ነው፣ ልጅ ጥሩ ነው። ውለጅ። ሴት ልጅ ደግሞ እድሜዋ እየሄደ ሲቆይ ጥሩ አይደለም። ስለዚህ መውለድ ጥሩ ነው። ልጅ በልጅነት እኔም ደግሞ ቶሎ ቶሎ ወለድ ወለድ ስታረጊ እየወደድኩሽ ደስ እያለኝ ከእናትሽ በላይ እየሆንኩ እመጣለሁ። ልጅ ግን በአንድ ብቻ ካቆየሽኝ እኔ ደስ አይልም። ልጁ ሁለት ዓመት አለፈው ቆየሽ ነው፣ በአመት በአመት ነበር መወለድ የነበረበት እ ጊዮንን በቃ ማዘርዬ የምር እኔ አሁን ከካሜራ ጀርባን ማናገር ይችል ነበር ግን ቤተሰብ እነሱ በጣም በቃ በእኛ ጭንቀት ይጨነቃሉ፣ በእኛ ደስታ ይደሰታሉ፣ በእኛ ሐዘን ያዝናሉ። እና እንደ ቤተሰብ ስላየኋቸው ነው ፊት ለፊት ቪዲዮ ላይ እያወጣሁት ያለው እና እኔ የምፈልገው ነገር ጊወንን እርስዎ ከኔ በላይ ልጆት በምን መንገድ ቢናገሩት ከንዴት በረድ እንደሚል ስለሚያውቁ እንዲነግሩልኝ ነው። እኔ እኔ ፊት እንዲያነሱ አልፈልግም። ምን ፈልግሻች? ምን እንዲባል ፈለግሽ? በቃ ማርገዜን ቀስ አድርገው ንገሩት፣ ግን እኔ በሌለሁበት ወይ ጉድ ነው። በጣም ከባድ። እናንተ የምታወሩት የልጅ ወሬ እንዶ ደስ አይለኝም። ምን የልጅ ወሬ ነው የምታወሩት? ትዳር ብለሽ እስከገባሽ ድረስ መውለድ ግዴታ ነው። እሱ ደግሞ ለምን አረገሽ እኔ ልጅ አልፈልግም የሚል ከሆነ ይሄ ነገር አሳሳቢ ነው። ችግር ካለ ንገሩኝ። ቤት ካላችሁ ቤት ምን የመሰለ የተንጣለለ ቤት አላችሁ። ጎጃም መኖር ትችላላችሁ። እናንተ ጎጃምን ለምን እንደጠላችሁት ባላውቅም ይሄ ከተማ ከተማ የሚያጫውታችሁ ከሆነ እኔ ልጄን አናግራለሁ። ልጄ ከኔ ቃል አይወጣም። ግን ምንም ችግር የለም። ልጄን እኔ አሳምነዋለሁ። ይሄ ቤት የሚለው ነገር ካሳሰበው እኔ እናቱ ሳልሞት እንዴት ሳልንተራ አያሳስበውም። እኔ የምፈልገው ልጅ ነው እንጂ ምን ያደርግልኛል ሀብት ነው። ስለዚህ አንቺው ልጅ አንቺ ካመጣ አደራ ምን ነው የሚለው። እኔ ፊት ለፊት እንዲነግሩት አልፈልግም። እንደ ማዘር ማን ነው ብን አልፈልግም። እኔ ከአስደነገጠኝ ይከፋኛል። እኔ ልጅ ግባ፣ እስኪ ግባ። ጎረምሳ ምን ነው ቆየ? እኔ እኮ አንገትን እያቅለሰለስ እስከምትመጣው ነገር ነው ግራ ግብት የሚለኝ ምንድን ነው? እስኪ እዚህ ና ቁጭ በል ከሚስትህ ጎን። እስኪ ሻጥበል ምን ቅር አለህ? እን ካሜራ ላይ ሆነ፣ እን ስራችሁ። አንተ ልጅ ይህን ጸጉር ቁቆርጠጣላ አላልኩም እንዴ? እኔ እኮ በዚህ በጠራራ ስራ ስራ ብለህ ለህይወትህ ለደህንነት አትፈራም? እን ምንም እኮ ፀጉር እኮ ኖርማል ነው የሚናገረኝ። ለማንኛውም ደስ የሚል ወሬ አለ ደስ ማንንም እንዳትፈሪ፣ እኔ እያለሁ እኔ እያለሁ ማለት ምን ነው? ከእግዚአብሔር በታችን ያለው ለአንቺ ምን ያመጣል። ሰማ፣ መጀመሪያ ሚስትህን ሳም። መጀመሪያ ደስ ብሎኛል፣ ደስ ብሎኛል። ደስ ይበልሃል። ሳማት መጀመሪያ። አዎ፣ ምን ነው ታዲያ ፊትህን ኮስ አስመሰልከው? አቅባል ፈገግ ብለ ሚስቴ እንዴት ዋልሽ ይባላል። ሚስቴ እንዴት ዋልሽ? አዎ ዝም ብሎ እንደ ከብት አይቀላቀልም። ሰው ሲገባ እንደምንዋላችሁ ምንድን ነው ምንድን ነው ይሄ? ጎረምሳ ስናንጨርሰው ሌላ ጎረምሳ አምጥታል። ለማንኛውም ልጅ እንኳን ደስ ያለ፣ እንኳን ደስ ያለ። እንደው ጥሩ ዜና አምጥቻለሁ፣ ግን ወሬ አልፈልግም ደስታዬን እንዳታበላሽብኝ። ወይ ሄደ ትተጣጠባለህ። ሂጂ እንትኑን አሞቂለት፣ የሻወር መታጠቢያውን ማሞቂያውን ክፈት። ሻወር ልውሰድ፣ ምግብ ልብላ። በኋላ ነገሩ በኋላ ይደሳልአባክ የምን አባክ? ምግብ ነው? ከምግብ በላይ ደስ የሚል ነገር አለ። ወደ የሚሞላእሱን ታጠፋፋዋለህ። ቆይ ትመጣለች። ራሷን እንዳስቀምጠች ታጠፋፋው። ስማ በቃ ከካፈትሽ ሆነ ሁለተኛ ልጅ እኮ ሊመጣልህ ነው። ምን ነው እናቴ እንደዚህ ማለት አልገባኝም። ምን ማለት ነው? ሁለተኛ ልጅ ማለት ልጅ አትፈልግም እንዴ? አልፈልግም። ካልፈልግም ይስተንፍታ ታዲያ

እናቴ እኔ በልጆች አልምልም። እኔ እንደዛ አይነት ቀልድ ይኸው፣ እኔ ምንም ብትይ፣ ማርያም እንደዛ አይነት ቀልድ ልጅ እኮ ነው ያልኩ፣ እኔ በሽታ አይደለም። ታይ ምን በቃ፣ አረ በቃ አንዱንም እንትን ማለት አቆኛ። እኔ ልጅ እኮ ነው ልጅ በሽታ እኮ አይደለም። ለዛ ነው ልጅ ተወጣ ሄደችው። እንደዚህ አይነት ነበያት ነበያት፣ ማንን ነበያት? ሂድና ጥራት ሂድና ጥራት ከፈለክ ሂድና ጉልበቱ አንሳም ሂድና ግንባሩ አንሳም እኔ ከሱ እሰማለው በቃ ፈቀር ነይ እንደ ናትና ለካ ያለችው ልጅ እውነቷን ነው እሱ ከሰማ ይገለኛል ብላ ነበረ ልጅን ያክል ነገር አንተም ቢትላለህ ዝም ባይ ማለት ልጅ ሰው ይጠላል እንዴ ሰው ልጅ እንዴት ይጠላል? በሽታ እኮ አይደለም ያመጣችሁ ልጅ እንዲህ ናት እና ናይ ፍቅር ናይ ለበት ወይቴ አረይ ታባክ ፍቅር እያልክ ታሪ ፍቅር እንዲህ ነው። እንዲህ አረገዝኩ ስትልህ እሰይ እሰይ ሚስቴ ደስ ብሎኛል፣ እንኳን ደስ ያለሽ ነው ይባላል። ሰታመቴ ነው የራሱ ጉዳይ መጀመሪያ ነው እኔ መጀመሪያ ነበረ መጠንቀቅ የነበረብን አሁን ነው ይተጠረቀና እኔ ምን ተጣልተን ይፈረበትነን እኔ ሌላ ፀብ አልፈልግም ማለት ታልተነ ናይ ናይ ናይ መጣሽ ናይ ግቢ ማለት ስርዓት አየሁ አይደል ማዘር ምን ማለት ነው ማርያም ብለሽ ማየት ምን ማለት ነው ምን አስፈለገ ከፈለግ አሳይሃለሁ እንትኑ አታስደንግጣት ልጅቷን ተዋት አንተ በቃ የእርግዝና ያየሁበትን አሳይሃለሁ ምንድን ነው አንተ እኔ ማርያም ወንድ ነኝ እንደ ሴት አትጮ፣ ተመልካች መሆንህን እና አትርስ። እየነገርኩሽ አረግሽው መርፌ መርፌ፣ የሶስት ዓመት መርፌ አሶ ተወግታለች። ጨርሻለሁ። የሚቀበር ነገር እኔ ሌላ ነገር የምታምጥት ሆነ ማጣው ነገር የለኝም። እና ተቃውሞ እራሴ እራሴን አላቀልም። የራሱ ጉዳይ። ውለጅ መውለድ አለብሽ በቃ። የራሱ ጉዳይ። እኔ የማሳድገው አለቅ። እንዳታለቅሽ እኔ እያለሁ እኔ እናትሽ አለውልሽ። አይዞሽ